ልብ አንጠልጣይ ከሆነው ታሪክ ነጫጭ ትኩረቶች፣ ክፍል አስራ ሰባት ብዙ ሰዎች እክሩ በፍጹም ጥፋተኛ እንዳልሆነች ነው የሚያስቡት። ሳይቸግርህ ጭራሃት አንተነህ የተውካት ምናምን ይሉኛል። መተው ምን ማለት ነው? እኔ እኮ እክሩን በጊዜው ለማግባት ስለማልችል እንዴት ታገባብዬ ነበር? የተለየኋት፣ አደራ ያልኩት እኮ ፈጣሪዬን ነበር። እኔ እሷን የመናፈቅ እሳቴን አፍኜ ይብቃን ቃን ስላት ለሷ የወደፊት ህይወት ማማር እየተሰዋሁ እንደነበር ለምን አይገባቸውም? ተዋት ይላሉ እንዴ! አቅሜን አውቄ ለፈጣሪ አሳልፌ በሰጠው ገፋት ይላሉ እንዴ! አስመሳይ ሁላ። ለነገሩ የእነሱ ወሬ ለእኔ ምንም ነው። ያመንኩበትን ነገር እንጂ አላደርግም። ስሜት ያወረው ትውልድ የሚታይ ድርጊት እንጂ የታፈነ ስሜት አይገባውም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበሯቸው የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱ ሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከሰችዋለሁ። ቆይታችሁ ከእኔ ጋር ይሁን። ኤክራም እንዴት ተሳዋሁላት እንዲገባት ከፎቅ ላይ ራሴን መፈጥፈጥ አይጠበቅብኝም። ማንም ሳያውቅ በልቤ እንደታፈንኩ እኖራለሁ። በእኔ ዝምታ ውስጥ ብዙ ትርጉም ነበር። እሷን በመተዌ ያሳለፍኩትን ስቃይ እኔ ነኝ የማውቀው። እስከ ዛሬ ጠረኗ የማይረሳኝ ሰው እኮ ነኝ። ከእሷ በኋላ ማንንም ያላየሁ አዎ። የሱመያን ድምፅ መስረቅረቅ አድነቅ ያለሁ የፍርድ ወሰን ውበት አሞግሻለሁ፣ ግን አንዳቸውንም ከመላሴ ያሳልፌ ልቤ ውስጥ አላስገባሁም። በሁሉም ሴቶች ውስጥ የምትታየኝ እኩዬ ነበረች ሁሌም ቃሌን አስታውሳለሁ። ስንለያይ ለራሴ የገባሁትን ቃል የማግባት የስነ ልቦናና የገንዘብ አቅም ሲኖርኝ መጀመሪያ እኩየን ፈልጌ ካላገባች ላገባት ለራሴ የገባሁትን ቃል። ተዋት ይላሉ እንዴ? ለእሷ አልጋውን አደላድዬ እኔ መሬት ላይ በተኛው ገፋት ይላሉ እንዴ? ወሬኛ ሁላ! ሲጀመር እነሱ የመውደድን ልክ የወደዱትን የራስ ከማድረግ አሻግረው መመልከት አልቻሉም። እኔ ውዴታዬ በስቶ ለየክሩ ባልተመኘሁላት ኤክሩ ኢክሩ ንግስት እንዲትሆን ከነ ክብሯ እንድትለየኝ አደረኳ አደረኩ። ጌታዬን አስቴስቻለሁ። እሷ የፈለገችውን ትበል ግድ የለም። እንደኔ ያሰበላት ወደፊትም የሚያስብላት ሰው ግን የሚኖር አይመስለኝም። ኤክራም ፍቅረኛ ይዣለሁ ያለችኝ ልታናድሬ ፈለጋ መስሎኝ ነበር። የይርቀን ስደውልላት በንግግሯ ውስጥ የሰማሁት ኩራትና ንቀት ግን ኢኩ የእውነት ፍቅረኛ ይዛለች ወደሚለው ድምዳሜ ስላደረሰኝ ነበር። ለአምስት ቀናት ስለ ሷ መረጃ ያሰባሰብኩት። ኢክራም በሕይወቷ ላይ ብዙ ለውጦች አስተናግዳለች። ያቺ የጀልባቧ እጀታ ይዛ ጀልባቧን በጥርሷ ነክሳ እያየችኝ ስትስቅ ትዝታዋ የማይረሳኝ ኢክራም ጅልባቧን አሽቀንጥራ ጥላ የቱርክ ፋሽን መራገፊያ ሆናለች። ያቺው ወንድ የማትጨብጠው ኢኮ ማንም እንዲያሻው የሚያቅፋት ተራ ሴት ሆናለች። ሌላው እነ ኤክሩ ሰፈር ቀይረው እነ ሄኖክ ሰፈር ገብተዋል። እናቷ ግብታለች። በጣም ቀፈፈኝ። ለማንም ያላረከስኩትን እኔነቴን ያረከስኩላት ሴት ከማንም ጋር እየተንዘላዘለች ነው። ከቻፕስቲክ ያለፈ የማትቀባው ኤክራም ሜካ ቢሉት ዱቄት ማራገፊያ ሆናለች አሉኝ። በዚህ ሰዓት አጠገቧ ሆኜ ልረዳት ባለመቻሌ በጣም ተሰማኝ። ሱመያን በቻለው በቻለችው እክሩ የተሻለ ሰው እንዲትሆን እንዲት ረዳት ተማፀንኳት ተማጸንኳት ሱመያ ነገሩ ለጊዜው እንደሚከብድ ነገረችኝ። ከሰፈሩ መራራቅ ባሻገር ለነ ሱመያ አልተበላሸሁም ትላለች ትላቸው ስለነበር በግልጽ እስከሚያገኟት መጋፈጥ ከብዷቸዋል። ኤክሮን ፌስቡክ ላይ አንዳንድ ነገሮችን አወራኋት። ፍቅረኛ የሚባለውን ነገር ቢቀርባት እንደሚሻል መከርኳት። ሁሉም ወንድ እንደኔ ነው ብዬ አላምንም ኢክራም። ኢክራም ላይ ማመን የምችለው ወንድ እኔ ራሴ ብቻ ነው። ለምክሮ አመሰግናለሁ። የራሷን መስመር መከተል ጀመረች። እኔ ግን አሁን ላይ ማወቅ የምፈልገው ኢክሩዬን እንደዚህ ያዘቀጣትን ፍቅረኛ ተብዬ ነው። ግን በየት በኩል እንዴት ለወቀው? ለጊዜው ጭንቀቴን በስልክ ለረዊና ሁሉንም ነገር እየተነፈስኩላት አስታግስ ነበር። የሁለተኛ አመት ተማሪ ሆነን አራተኛው ወር ተጀምሯል። ረዊናም ሀዋሳ ዩኒቨርሲቲ እየተማረች ነው። ብሩኬ የግል ካምፓስ አካውንቲንግ ተመዝግቦ እየተማረ ነው። ግን ትምህርት ቤቱ የሱሰኞች እና የሴሰኞች መናኸሪያ ስለነበር ብሩኬ አይኔ እያየ ጫት ሙድ ሆነ። ጫት ሙዱ ሆነ ስለ ሴቶች አውሮቱ አይጠግብም። ፈውዛኔ፣ የእውነት ሴቶች ረካሽ ናቸው አለኝ። አንድ ቀን አብረን ተቀምጠን እንዴት ብሩኬ አልኩት በጅምላ ሲፈጃቸው ደንግጬ። ፈውዛኔ፣ እኛ ግቢ ያሉ ሴቶች እንዴት ሱሰኛ እንደሆኑ ብታይ! ደግሞ ሴክስ በቃ እንደ ሰላምታ ነው አለኝ። ዝም አልኩት። በንግግሩ ውስጥ ተግባሩን እየኮነነ ነው፣ ቢሰልም እንደወደደው ተረድቻለሁ። ሴት ብቻዋን እንዴት ትረክሳለች? አብሯት የምንፈራገጥ ወንድ ግዴታ ያስፈልጋል። ይሄ ማለት ደግሞ ሁለቱም ረክሰዋል ማለት ነው ወይስ ወንድ የማይረክሰው ሲጀመርም ክብር ስለሌለው ነው። እኔ የነ ብሩኬ ሎጂክ አይገባኝም። ነገር ግን የብሩኬ አካሄድ እያማረኝ ስላልሆነ አንድ ቀን ከትምህርት ስመለስ ቁጭ አድርጌ እንደ ከብት እንዳይነዳና እንቢ ማለት መቻል እንዳለበት መከርኩት። ነገር ግን የነብሩኬ ትምህርት ቤት ማዕበል ብሩኬን ወደ ጠጭነት መደብ መደብ ወረወረው። እኔ እንዳልሰማ ይጠነቀቃል፣ ይቅማል፣ ይጠጣል። በቀን እንደቁም ነገር ጓደኞች ከጓደኞቹ ጋር መጠጥ ቤት ይውላል። ብሩኬን ለማዳን አልቻልኩም። በሰዓቱ ትኩረቴን ሙሉ በሙሉ ትምህርቴ ላይ አድርጌ ነበር። ውጤቴን ለማሻሻል ታላቅ ትግል ላይ ነበርኩኝ። ጁማአ አርብ ቀን ፈርዶስ ከትምህርት ስወጣ ልታገኘኝ እንደምትፈልግ ነገረችኝ። ተገናኝተን ከእሷ እቅድ ጋር በተያያዘ ብዙ አወራን። የተቀመጥንበት ካፌ ውስጥ ከመቀመጫዋ ተነስታ ወንበሯን እየጎተተች ከጎን ተቀመጠች። ፈርዶስ ሽቶ አልተቀባችም። አጠገቤ እንዴት ተቀመጠች። ፈውዬ የሆነ ነገር በሕይወት ውስጥ አልተፈጠረም? እስኪ ካንተም ልስማ ንገረኝ አለችኝ። የኔና የኤኮ ታሪክ እስኪ ሰለቻት ተረኩላት። አሁን ላይ ፍቅረኛ ተብዬው ማን እንደሆነ ማወቅ እንደምፈልግና ማወቅ እንዳልቻልኩ ነገርኳት። ፍርድ ውስጥ ከአይኖቿ እንባ እየፈሰሰ ፈዊ፣ በጣም ጥሩ ሰው ነህ። እሷ ብትረደውም ባትረደውም አንተ ለህሊና ታምናሃል አለችኝ። ወዲያው እንባዋን እየጠረገች ፈውዛኔ፣ እኔ በቀላሉ ፍቅረኛዋ ማን እንደሆነ እንዲታውቅ ረድሃለሁ አለችኝ። አይኗን እያየሁ እንዴት አልኳት። ፈርዶስ ወደ እኔ ጠጋ እያለች ፐውዛኔ ኤክራም የፌስቡክ አካውንት እንዳላት እርግጠኛ ነኝ ፍቅረኛ ተብየውም አይ ቲንክ ይኖረዋል አይ ቲንክ ይኖረዋል እና በፌስቡክ መጀናጀን መጀናጀናቸው ኢቲ ኢዝ ኦፒስ እኔ የሶፍትዌር ኢንጂነሪንግ ተማሪ እንደመሆኔ የፌስቡክ አካውንት ለመለጠፍ የሚያስችል ማስፈንጠሪያ አለሁ! አንተ በቅርብ እሷ በምታውቀው ስልክ ቫይበር ላይ ሊንኩን ልከፍ የእሷ ፎቶ ስላለው እንዲታየው ትነግራታለህ ታዲያ በራሰ ስልክ ሳይሆን እሷ በምታውቀው የሌላ ሰው ስልክ መሆን አለበት እሷ ሊንኩን ስትከፍተው ለመግባት ኢሜይል እና ፓስወርዷን እንዲታስገባ ይጠይቃታል እሷ ፓስወርዷንና ኢሜይሏን ስታስገባ ከማስፈንጠሪያው ጋር በተያያዘ የጂሜል አካውንተኛ ፓስፖርዱንና ኢሜሉን እናገኛለን የዛኒ አካውንቷ ላይ በነፃነት ገብተህ ጉድባል መመርመር ሆነ ፍቅረኛዋን ማወቅ ትችላለህ ክሊል ክሊር አለችኝ በጣም ግልጽ ነው የኔ እብድ ምን አለ እስካሁን በነገርኩሽ ኖሮ አልኳት እንዲህ ህፃን ልጅ እየወረኩ የሰውን የግል ህይወት መስመር ተላልፎ የግል መረጃዎችን መበርበር አግባብ እንዳልሆነ አውቃለሁ ግን ኤክሩ ከማን ጋር እየተንዘላዘለች እንደሆነ ለማወቅ እና ውስጤ ላይ የሚሰማኝን መረበሽ ለማስወገድ ያለኝ የመጨረሻ መንገድ ስለሆነ የኤክሩን የሚስጥር ጓዳ ለመፈተሽና የግለኝነት መብቷን ለመግፈፍ ወሰንኩ። ፍርዶስ በሶስት ቀናት ውስጥ የፌስቡክ ፓስወርድ መስረቂያ ሊንኩን ሰርታ ላከችልኝ። አሁን ለኢክራም ሊንኩን ልኮ እንዲተከፍተው ተከፍተው ለማድረግ አንድ የምታውቀው ሰው ስልክ ያስፈልጋል። አዎ አዩብ፣ አዩብን ስልኩን እንዲያወሰኝ ማድረግ እችላለሁ። የሪም ፍቅረኛ አዩብ ለኢክራምም ቅርብ ስለሆነ በሱ ስልክ አታልየ ሊንኩን መላክና እንዲት ተከፍተው ማድረግ እችላለሁ። ቅዳሜ ማታ ላይ አዩብ መስጂድ አገኘሁት። የዛን ቀን ማታ ላይ ስልኩ እኔ ጋር እንዲያድር ጠየኩት። እሱም የዛን ቀን ይፈልገው ስላልነበር ለምን እንኳ ሳይለኝ ጠዋት ለፈጅር ሰላት ለንጋት ስግደት እንዲያመጣለት ነገረኝ ስልኩን ሰጥቶኝ ሄዴ ገና መንገድ ላይ ሆኜ የአዩብን ቫይበር ከፈትኩት ባይበር ኢክራም ኦንላይን አለች ሰላም ብያት በቅርቡ ስለገባች አንድ ጓደኛ አወራኋት እሷ ከአዩብ ጋር እንደምታወራ ነው እያሰበች ያለችው አሁን ለሰርጉ የተነሱትን ፎቶ እንዳያየሁት ነግሬያት ማስፈንጠሪያው ተጭና እንዲታይ ነግሬ የፌስቡክ ፓስወርድ መስረቂያ ሊንኩ ላኩላት። ይመስለኛል አሁን ፓስወርድና ኢሜይሏ አስገብታለች። አሁን ከመስረቂያው ሊንክ ጋር በተያያዘ ጂሜል አካውንት ሁሉ መረጃ ፈርዶስ ፈርዶስ እጅ ላይ ይገባል። ወዲያው ለፈርዶስ ያደረግኩትን በቴክስት ሜሴጅ ነገርኳት። እሷም የጂሜል አካውንቱን ቼክ አድርጋ መረጃው እጃችን ላይ መውደቁን አበሰረችኝ። በነጋታው ተገናኝተን ጉዱን ለማየት ተቀጣጠረን። ውድና የተከበራችሁ የቻናል የቤተሰቦች ክፍል 17 በዚህ ተጠናቋል። በክፍል 18 እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ሰላም አሌይኩም ወራህመቱላህ በረካቶ